ተአምር የታየበት ጨዋታ ነው የዛሬ ጨዋታ። ባርሳ አራት ማድሪድ ሶስት በተጠባባቂው በስፔን ላሊጋ ኤልክላሲኮ ጨዋታ ዘንድሮ ባርሳን አንድም ጊዜ ማሸነፍ ያልቻለው ማድሪድ አራት ለሶስት በሆነ ውጤት ተሸንፎ የላሊጋውን ዋንጫ የማንሳት እድሉን አክሽፏል። በተመሳሳይ ባርሳ በሰባት ነጥብ ልዩነት መሪነቱን ሲያጠናክር የላሊጋውን ዋንጫ ለማንሳት ጥሩ ውጤት ይዞ ወጥቷል። ላሊጋው ልጠናቀቅ ሶስት ጨዋታዎች ቀርቶታል። እንግዲህ ባርሳ በነላ ሚኒያማል እጅግ በጣም በሚገርም ሁኔታ የምታዩት ፐርፎርማንሶች እጅግ የምደንቅና ልዩ እንደሆኑ እንደሆነ ጨምርም ነው። እንግዲህ በዚህ ሰዓት በዓለም ላይ ታሪክ ከምሰሩት መካከል አንዱ ላሚን ያማል እንደሆነ ጨምርም የወጡት መረጃዎች ያሳያሉ። የባርሳ ፐርፎርመንስ ይለያል። በጣም የሚገርምና በጣም ከባድና ጠንካራ ፍክክር የታየበት ጨዋታ እንደሆነ ጨምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘነላችሁ የመጣ ነው። ሚኪነኝ ከሚኪታቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።